አሰላሙ አሌይኩም ወረህመቱላ ወበረካቱሁ፣ ውድና የተከበራችሁ የስናያ ቤተሰብ እንዴት ናችሁ? አባዬ በእኛ በጣም ሰላም ነን። የሚስማይል ፈርኒቸር ቤተሰብ ትችን ቆጆለች። ጮኛ ትፈልጊለች። ሲያምላ ጮኛ ፈልጉላት፣ የፈለገች ነው ለማንኛውም እንዴት ናችሁ? አባይ ትናንትስኪ ሰላም አለይኩም። እኔ ሀውዬ መጀመሪያ ልጅ ነበርኩኝ። እንግዲህ የሚራኒ እናት ነኝ። ሚራኒ የተንከባከብኳት የነበርኩኝ፣ አሁንም እሷ ጋር ነኝ። ግን አሁን ለራሴው ልጅ አለው

የአሁኗ የትንሿ እናት ናት፣ እና እሷ ደግሞ የሚራር እናት ናት። ያው የራሷን ልጅ አቅፋ የኔ ልጅ ከርታታለች ማለት ነው። እና ደስ ይላል፣ ብቻ መውለድ ደስ ይላል። ይኸውላችሁ ልጇን ጥላኔ ላይ ወዴ ነው ስራበርሚ ወንድሜ የሚል ደስ ይላላ

ብሎ በሰከቢያ ያደጉት ሰው ላይ የሰው ቤት ግን ልሰራ በጣም አምሮብኝ ራሴን ጠብቄ ምናምን ነበረ። የሰው ቤት ከዛ ሰርቼ ግን መጨረሻ ላይ ጥሩ አሰሪ፣ ጥሩ እናት ነበረች። ግን ቅባት ነው የዛን ሰዓት ቅባት ነው ያስወጣኝ። ቤት ውስጥም ይወድድና ያበዳል ይባላል። ትዳር ጥሩ ነው ብዬ ወደ ትዳር ገባው። ትዳርም ጥሩ ነበረ ግን ጥሩ ነው ትዳር ነገር ግን ነበረ ጎዳና ላይ ራሱ ወጥቼ ያነሳችኝ ሀዊዬ ናት እና ሀዊ ሴቶች ምን ትመክሪያለሽ ሀዊን አላይስትልኝ አመሰግናለሁ ግን ሴቶች ነገር የለም ማይቀየር ነገር የለም ሁሉም ይቀየራል ነገር ግን ያው ሴቶች ስንባል ልብ የለንም ልብ እንዲኖራችሁ

ልጄ ጠብቀኛለች ናት። ለማንኛውም ንገራችሁ ወንድ ልጅ ማለት ነው። ባለፈው ትንሽ ቀን ጠብ አድርጌላችሁ ነበር። ህይወታችን የማበላሸት የማድረግ ኃይል አላችሁ። ህይወት ነው ወንድ ልጅ ያበላሸው አሉ ምክንያቱ ብዙ ነገር ቤተሰብን አተው ብዙ ነገራቸውን ንብረታቸውን አተው ተሰደው ያሉ አርበጭ እንዳሉ አውቃለሁ። እና ፎዚያኔ ጋር ነበር የምትቀመጠው አርሳኛ ብዙ ቆይታ እንደ ቤተሰብ ነውፍና፣ ይለያል፣ ጽዳቷ ይለያል። በቃ እኛ ቤት ከገቡ ሰዎች ጠራው ማለት ነው፣ ፎዚያ ካለች ነው የሚባለው። እና የሆነ ሰሞን ላይ ወንድሟ እንዳሳደጋት እንደሆነች እናውቃለን ወንድሜ እንደዚህ ብሎ ወንድሜ ተበጣ ካለ ወንድ ማንብላ ሄደች። ስትሄድ ሄድ ምትሄድ ጥሩ ነው፣ ለካ እሷ ዋሽታናለች። እና ስትሄድ ፍቅር ይዟት ነው፣ ሆንቃ ሆንቃ ዋጋ ሄዳለች። ከዛ ጠፋችን በዛው ጥፍት ብላ፣ በስንት ጊዜ በስንት ጊዜ ቤተሰቦች አይተዋት ንገለ ነው የሚነግሩ ምናምን በቃ ይሄ ስልክ የእንጀራ ስልክ ነው። ምን ይደረግ? ይሄ ነው ፎዚያ ነው ብትል በአቅሜ በአመቱ ነው ምናምን እቴ ትምህርት ቤት ሄደች መሰለኝ። መንገድ ላይ ቁጭ ብላ ፎዚያ ልጅ ይዛለች እየለመነች አገኘኋት አለች። ነው አላምንኩም። አሁን ሰው ተመሳስሎባት ብዬ ተውኩኝ ማለት ነው። እንደዚሁ ደግሞ እረዚሁ እንትኑ ጋር የምትቀመጠው መንገድ ላይ ይዛታችሁ በቃ ስታሳዝንሽ እሷም ምናምን አሁንም እንዲህ በጣም ተቸግረኩ አሳዝንች እና ጨርቅ ማጠብ እፈልጋለሁ፣ ልብስ ማጠብ እፈልጋለሁኝ፣ ጨርቅ ማጠብ እፈልጋለሁኝ፣ እንጀራ መጋጋሪ መጋገር እፈልጋለሁኝ። እንግዲህ ልጄን ሲያዩ አይቀጥሩኝም እምቢ አሉ። እና አምኖ የሚያሳጥበኝም ሰው ከሰማኝ ከጓደኞቿ ልብስም ምጣድ የሚያስጋግረኝ ከሰማች ትንገሬ ብላ ቁጥርሽን ወስዳለች አሉኝ። ከዛ ቁጥር ሽን ሰጥቻታል። ማለት ይሄ ትንሽ እዚህ ሰዓዳን ታቋታላችሁ ስትለኝ እሺ አልኳት። ተማሪ ስለሆነ ይቀም በመንታ ያታለች ከደባወልን ደወለችልኝ፣ ተገናኘን እላችኋለሁ። ሳገኝ ምን ይደረግ እንዳለችው ሕፃን ልጅ የያዘ ሰው ምንም፣ እንግዲያ ጨርቅ አጥባችሁ መሄድ ነው። ምጣድም እንደዛውኑ ጋግራችሁ መሄድ ነው። ግን የሚያስተናገድ የለም። በጣም አስቸጋሪ ነው። ለዚህ ነው አረቦች እኛም በእጥፍ ይበልጡናል። የኢትዮጵያ መዳቦችን አረቦች ይበልጣሉ ብለው ለዚህ ነው ልጅ ይዛቸው ቁ ትሰራላቸው ቤታቸው ቁጭ ብለሽ ቁ ትሰራለች። ታሪኩ ይቅርብኝ፣ ራሷ አንቀረጽ ብላኝ ነው። ይኸው ታለቅስ ይዛለች። እና ያለፈ ነገር በነገራችን ላይ አለፈ ነው። ከዚህ በኋላ ላለው ህይወት መማር ነው ያለብሽ። በነገራችን ላይ ለሴት ልጅ ቤትን ያከለ የለም ሴቷ መጣዋ ተቀጠብላት ልጅ የነበረኝ ብዬ እሱም ክፍል ምንም ተደረገላት ልጇ ጋር ከዚህ አይወጡ እዚህ ደግሞ ዝ ተደርጎላት እየሰራኝ ቢሆን ልጇ በጣም የተቀየረችብኝ። ወላ ባዩታ በሳምንቷ ምግብ ቤት ስመጣ ሁለቱ ተፈጥራል ቅንድት ብላ ሌላ ልጅ በቃ ሁን ያያቸዋሉ። ሌላ ነው ምትመስለው። እና ለሴት ልጅ መንገድ ላይ ህፃን ልጅ ይዞ ቁሞ ፀሐይ ላይ የሰው ፊት ለራሱ ይጠብሳሉ። ለራሱ ሳይሆን ማለት ነው እና አሁን ው ያጫዋ የመሰለኝ ነው። ነገ ከነገ ወዲያ ደግሞ በሌላ በአዲስ ህይወት ጠብቃት እንጠብቃታለን። እኔ በነገራችን ላይ መጀመሪያ እዚ ምግብ ቤት እሺ ብለውኝ እነ እስማኤል ካልተቀበሏት የሆነ ነገር አሰብኩኝ ወደ ሚዲያ ቀርጃ ውቅቻል እንጀራ እየጋገር ደረቅ እንጀራ እንድትሸጥ እኔ ምጣዱ ብገዛላት ምጣድ፣ ጎመንዘር ምናምናም ለራሱ ወደ ስምንት ሺህ ይሄዳል። ምጣዱ ብቻውን አራት ሺህ ነው የሚገዙት። እንጨት አለ፣ ሞሰብ አለ፣ ጎመንዘር አለ ይህ ንሳረግላት ቻናሊ ቤተሰብ ደግሞ ጤፍ አንድ ኩንታል ሊገዙላት፣ አንድ ኩንታል ጤፍ እንግዲህ ስንት ነው? አንድ አስራ ሁለት ሺ ምናምን አስራ አምስትም ገብቶ ነበር። አስራ ሁለት ሺ ይገዛና እንደዛ ነገር አሰብኩ። ከዛ ደግሞ ሳስበው ሁልጊዜ ወደ ቻናል እርዳታ እርዱንትና ብሏል ብዙ ሰው ስለምናወጣ ሰዎችን ማጨናነቅ ይሆናል፣ አቦ ይቅርብ ብዬ ወደ ምግብ ቤት አመጣት እዚህ ተቀብለዋል። ወስም እየኖረች ልጇን እያሳደገኝ ነው። እቺ ልጅ ዛሬ እንደዚህ እንዳመበሳ ቀች ነው ምታስ ብለው ነበረ ማለት ነው። ሁሉ ነገሯ እነሱ ናቸው። እሱ ምንም አገኝ እኔ

እሱ የት ሆንባ ልጅ ነው። እኔ ሸጠልማት ይባላል ተብልኮ ደግሞ አለው። እኔ ሸጠልማት ይባላል። ሸጠልማት እስኪ የሉ ነው የወረ ይኑ ልጅ ሰፈሬ ሸጠልማት ነው እና ለማንኛውም አታርቅሽ አልፏል። ይህን ታሪክ ባለፈው እስኪ አጫወችኝ ያላችሁ እንደዚህ አይነት ታሪክ እያጋጠማችሁ ልትሆን ትችላላችሁ። እና ሀዋይ ሴቶች ወንድ ስትመርጡ? ብታስቡበት ወይ ደግሞ አሁን እች ልጅ ብትነግረን ማለት ነው፣ እኔ ለአገባ ነው ብላ ብታወራ እና ይላት ነበረ። ወይ ደግሞ ቤተሰቦች ናቸው በይና መጥቶ ቤት ጠይቅሽ እንል ነበረ። በቅርብ እኔ ድር ያለው ያሳይ ቻቸው ያለው እና እንደዛ እንደዛ ብለን አይተን ቢያንስ የምታገባበት አማራጭ ነው ነበረ። ግን እነሱ ሲጀነግኑ ወንዶች ስለጀነግኑ እኛ እናምናቸዋለን ባቸው ስለምናምናቸው ወደ ሂደ ጥልቅ ነው

ስድስት ወር እንግዲህ ፀሐይ ላይ ጥጭ ብላይ ሰው ፊት እየገረፋ ለምናል ወጣትና ማለት ነው። እሱ ግን ዘና ብሎ ይኖራል ወይ አግብቶ ይኖራል ማለት ነው። ወንድ ምንም የሆነው ነገር የለውም። ከወለድም በኋላ ያው ልጅ ግን ልጅም ትርፍ ነው። ስለዚህ ተማሩበት። ታሪክ ያላችሁ ልጆች ሰማካፍሉን። ፖዚን ደግሞ ነገ ኢንሻላህ አዲስ ቀን ነው። ተስፋት ትቁረጭ እያልኳት ነው ኢንሻላህ እንግዲህ ጀምራ እንደምናያት ልጇ ስጠር ተስፋ አደርጋለሁ። እሷ ግን ወደ ውጭ ፍላጎት ነው ያላት፣ ልጇ ስታግላት። ለዛ ደግሞ የሚደግፈው እናት ነበረ። እናት ብትኖር፣ እናትና አባቷ ቢኖሩ፣ እናትና አባቷ ጋር ትጥላለች። ውዶቼ እና ልጇ ትደግላት ትምህርት ቤት አስገብታ እንግዲህ ማንቀስ የለብሽም በሎ አስ ኮመንት ላይ መፍካት ነው ያለብሽ። በላ ጥሩ ምክር

ያልኩ ነው። በቃ ለበዓል ሸጣለሁ ማጅሊስ በሙሉ ወይ የመኪና ይላፍ ጨረስኩ ጨረስኩ፣ ወይ ያላችሁ ሰዎች በቃ ኦንላይን ገበያ እዚህ ያለው እንዲ ከገዛኝ ወይ ከሁሴን ሰንብር ዝግ ነው መሰለኝ። እናንተ ቀናኝ፣ በነገራችን ላይ አንቺ ግን ወላሂ የሆነ ነገር ካንጀትሽ ዱአ ማረግ ጥሩ ነው። ባለፈው ማለት ነው ዝም አለና ያ ረቢ አልኩኝ። እነዚህን ያመጣሁት መጅሊስ እንደው እንደምንም አሸጥልኝ አልኩኝ። በራሴ ምርጫም ስለሆነ ያመጣሁት ማለት ነው። ዲስካውንትም ብዬ አወጣሁበት። ከዛ እየመጡ ገዙኝ። የመጀመሪያ ቀን ሲገዙኝ ያረቢ አልኩኝ። እንደው በአንድ እንዳትተወኝ ሶስት ሙላኝ አልኩት። ወላሂ ትናንትና የሆነ ሰውዬ ድንገት መኪና ይዞ መጣና ከገርባ አንቺ ጋር ተልኬ ነው የመጣሁት መጅልስ ካላችሁ ምናምን ብሎ መጣች፣ ጭኖ ሄደ። በቃ ገዛኝ፣ ወዲያው ተስማማን። አሁን ደግሞ ቅድም ፎ ዚያጋ ቪዲዮ ላይ ያወራ መጅልስ ካለች ነው ይቶሉ ሰው ማይቷል ሴቶች መጣዋል ሲሉ ሄድኩኝ። ሴትዮዋ ገና እንዳያቸው መጅልስ ወደደችልኝና ማህበር ነው ነይ ለክ ያለችኝ እጂ። ለክቼ ስመጣ በግምት ነው ያመጣውት፣ 8 ሜትር ነበረኝና ሂዶ ልክ በቃ ቤቷ ላይ ኮፒ የተሰራ ነው የሚመስለው እና ሶስቱም ሞልቶኛል። አላህ ይያ አልሐምዱሊላህ። እንግዲህ አራት ብዬ በነበር የሰውሪ ስንባል ደግሞ እንደዚህ አይደለን አንጠግብ። አምስት ሙላይ ብዬ በነበር አራት ሙላይ ብዬ በነበር እያልኩ ነውና፣ ዱዓ ስታደርጉ ሰፋ አድርጉት። ከእኔ ተማሩ። እኔ ላይ ይቀጣ ሶስት አልኩኝ ነው፣ ሶስቱ ሞልቶኛል። ግን አላህ አለ ደግሞ ነገም ከነጎዲያ ኢንሻአላህ ወደ ስንት መጅሊስ ነው ያመጣው። እንደው እንዲያልቅልኝ ዱዓ አድርጉልኝ ማለት ነው። ብሪዞ ቁጭ ስለሚል ይቻገራልና፣ ለዛ ነው ልጆቼ፣ ቀጥታ ወደ ቂጣ ሀገራችን እንገባለን።